ጭንቅላት ሲከፈት አፍ ይታያል፣ ነው ምንድነው የሚባል ነገር አለ። አንዳንድ ጊዜ አስተዳደግ ይጠይቃል መሰለህ ሁሉም ነገር እና የሩታ በጎች ማለት ነው ላሞቹ፣ ዱባይ ያላችሁ ላሞች፣ ሌላ ሀገር ያላችሁ በጎች ናቸው። አሁን በሰዓቱ ማለት ነው የሩታና የአብርሽ ማለት ነው። አሁን የሩታና የአብርሽ ሰዎች ፍቅርን የመሳደብ እንዴት ነው ሞራሉን ያገኛችሁት? ማለት ነው፣ ላሞቹና በጎቹ ማለት ነው። እንዴት እንዴት እንደ ምን አይነት ሞራል ቢኖራችሁ ነው ማለት ነው። አሰላሙ አሌይኩም ወራሁትላ በረካቱ። ወደና የተከበራችሁ ቤተሰብ እንደምናላችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተ እንዴት ናችሁ? እኔ ያለው ዳና ነኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ትላንት ፍቅር በፎፎ ቤት መታ ነበር ማለት ነው። እንደገና ደግሞ በየቦታው እየሄዳችሁ በየቲክቶኩ በየኮመንቱ ስር ፍቅር የምትሳደቡ ልጆች ጤነኛ ናችሁ ወይስ ከአመኑኤል ያመለጣችሁ ናችሁ? እስኪ ነገሩ ሳስባችሁ ሳስባችሁ ከማኑኤል ያመለጣችሁ ይመስለኛል ማለት ነው። እንደ ምን አይነት አንደበት እንደ ምን አይነት ሞራል ኑሯችሁ ነው ማለት ነው ፍቅርዬን የምትሳደቡት? እስኪ ንገሩ። የአብርሽና የሩታ የደመቁና የአበጋዝ ማለሽ የደመቁና የአበጋዝ ዱባይ ያላችሁ ላሞቹ ሌላ ሀገር ያላችሁ ደግሞ ሌላ አረብ ሀገር ያላችሁ ደግሞ በጎጆ ማለት ነው። እስኪ ምንድን ሆናችሁ ነው ፍቅርን የምትሳደቡት? ያንን ያህል ያንን ያህል የግራ ጣቢ ነው የምትሆነው የሩታ የግራ ጣቢ ነው የምትሆነው የሩታ እንገላታለን። እንዲህ እናንተ ማናችሁና ናችሁ የምትገሉት ፍቅርን የምትገሉት እናንተ ማናችሁና ነው ማለት ነው። በየኮመንቱ እየተርመጠመጣችሁ ኮመንት የምትሰጡ ልጆች ስለ ፍቅር እንደዛ ያንን ያህል የጥላቻ ጥግ ማለት ነው። በነገራችሁ ላይ ስለምትበልጣችሁ እኮ ነው ሩታን፣ በደንብ እንደምትበልጣት ስለምታውቁ በየኮሜንቱ እየሄዳችሁ ትርመጠመጣላችሁ ማለት ነው። ላሞቹ እና በጎቹ ሉባ እያላችሁ ታለቡ። ሊያልቧችሁ ነው የመጡት። ሰርግ ሳይሆን እናንተን ለማለብ ነው። ትንሽ አግታችሁ ነበረ መሰለኝ። እናንተን ሊያልቧችሁ ነው የመጡት። ይ ሌላ ሀገር ያላችሁ ደግሞ በጎች ተገፉ ተገፉ ብልጥ እኮ እንደ ፍየል ምናለ ብልጥ ብትሆኑ ማለት ነው። ሁልጊዜ ሁል ጊዜ እንደው እናንተ እንደመሯችሁ እንደተመራችሁ እኮ ናችሁ እናንተ ማለት ነው። ምን ሞራል ኑሯችሁ ነው ፍቅርን የምትሳደቡት ማለት ነው? በነገራችሁ ላይ ትናንት በፉፉ ቤት መታ ነበር። በመጨረሻ ላይ ደስ ባይለኝምም መለያየትን ካለባቸው በእንደዚ አይነት ነገር አልነበር መለያየት ያለባቸው፣ በትክክል በስነ ስርአቱ ነበር መለያየት ያለባቸው። ግን ብዙ ልጆች ፍቅር ስለተለያየች ከፉፉ ጋር ብዙ ልጆች ደስ ብላችኋል። በእርግጥ በሃይማኖት ሊሆን ይችላል እንጂ ደስ ያላችሁ የፍቅር ደጋፊዎች ፉፉን ጠልታችሁ ሳይሆን ሃይማኖት ይቀድማል የሚለው ነው። ባይለያዩ ደስ ይል ነበረ፣ ግን ደግሞ ሃይማኖት ይቀድማል። ትክክል ነው። ግን ቢለያዩም በእንደዚህ አይነት ሁኔታ አልነበረ። መለያየት ያነበረባቸው ስነስርዓት ቁጭ ብለው ተነጋግረው ወስነው በቃ በሕትና በወንድም መኖር እንደሚችሉ ነበር መለያየት ያለባቸው። በዛ ሁኔታ ባይሆን ደስ ይላል ነበር። ከሆነም ደግሞ ሁሉም ባሉበት ሰላማ ላይ አድርጋቸው። ሁለቱም ጥሩ ልጆች ናቸው በእውነት ፎፎም ጥሩ ልጅ ነው። ፍቅርም የምንወዳት እና የምናከብራት ስነስርዓት ያላት፣ ለኦዲየንስም ስነስርዓት ያላት በስነስርዓት የምትሰራ ትንስ የንቡጥ ልጅ መቀየር የምትችል ለቤተሰቧም ክብር ያላት ልጅ ናት እና ፍቅር ደስ የሚል ደስ የምትል ልጅ ናት። ፎፉም እንደዛ ጠንካራና የስራ ሰው ደስ የሚል ለሰው ክብር ያለው ሰው እና ሁለቱም ባሉበት ሰላም ሆኖ እሻ ላይ ይለወጣሉ ብዬ ሁለቱም ትልቅ ደረጃ ላይ መድረስ የሚችሉ ልጆች ናቸው። ግን ሩታ በጎች እና ላሞች ስነስርዓት ብትይዙ ፍቅር ላይ እምኗም ላይ አደርስም። ሩታ እንኳን አይደለም የሩታ ሰራተኛ ልታደርጓት የሩታ ምን እግር አጣቢ ልታደርጓት ቀርቶ ፍቅር እንደዚህ አይነት ልጅ አይደለችም። ስነስርዓት ኦዲንስን የምታከብር በስነስርዓት የምትሰራ ቤተሰቧንም የምታከብር ልጅ ናት እና ስነስርዓት ያዙ ማለት ነው። ዝም ብላችሁ ታለቡ ማለት ነው። በተረፈ እንግዲህ ያው ሰርጉ ደግሞ የሆነ ነገር ሆነ ብላችሁ እንደምትመጡ እርግጠኛ ነኝ ማለት ነው። እርግጠኛ ነኝ የሄዳችሁበት ሰርግ ሳይሆን በነገራችሁ ላይ የሄዱት በራሳችሁ ፍላጎት ሳይሆን በኦዲየንስ ግፊትነት ነው። በተለይ ዱባይ ያሉት ቪዛ እስከ መላክ ድረስ የደረሱት በራሳቸው ወጭ ዱባይ ያሉ ላሞች ናቸው ማለት ነው። መልካም መታለብ ይሆንላቸው። እንግዲህ የፍቅር ቤተሰቦች ደግሞ አብሽሩ፣ ፍቅር ትልቅ ደረጃ እንደምትደርስ ተስፋ አለኝ። ለዚህ ቤት አዲስ የሆኑ ሰብስክራይብ ሼር በማድረግ ቤተሰብ የሆኑ ማለት ነው።